ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ማለት ነው አብርሃም እንግዲህ እችን ይዟት እንግዲህ ሩታ ጋር መጥተዋል። እሱም ደግሞ ሩታ ፈልጋን ነው እየመጣነው ብለዋል ማለት ነው እንግዲህ አብረን ያለን። ነገር ግን በጣም ፎኮስ አድርጎ የሚያወራው ወይም ደግሞ ቦታ እየሰጠ ያሉ ለማንዶ ታውቃላችሁ፣ ለዚችኛው ነው ለዚችኛው ማለት ነው። ገባችሁ አይደለ? ለሚስቱ ግድ የለውም። የሆነን ለመናገር እኔ አብርሃም ማለት ነው፣ የሆነ ለሚስቱ እንዴት ነው ተጸጽቶ፣ ወይም ደግሞ ይቅርታ ጠይቆ፣ ወይም ደግሞ እንዴት ነው ሚስቴን እንዳትናገሪ ምናምን የሚል ነበር መሰለኝ ማለት ነው። ግን እሱ ጭራሽ ልጄን ስጪኝና ልጄን ይዤ እሄዳለሁ ነው ያለው ማለት ነው። እየበለጠ ምንድነው? ምክንያቱም ሄርሜላ ታሳድገዋለች። ልጄን ስጪ ነው የሚለው፣ እርግጠኛ ነኝ። ጠብቁ፣ እስቲ እንይ አብረን ማለት ነው። ተረጋጊ። ታሪክ ሁሉ አታደርጊለት ነበር በተማረ ዘመን። እሱን ጠርተሽ፣ እኔን ጠርተሽ፣ እዚህ ጋር ነው እንዲያነብልሽ የፈለግሽው ይመስለኛል ማለት ነው። ይሄ ቲክቶክ ላይ ዕቃ ዕቃ ጨዋታ አትጫወቱ። እኔ የሆነ ለመናገር ማለት ነው ገባችሁ አይደለ? ይሄ ሩታም ሄርሜላም ሴት አዳሪዋ ማለት ነው። ይቅርታ እቃቃ ወይም ደግሞ የእፃን ጫወታ ትጫወቱ እናንተ ትልቅ ሴቶች ናችሁ። ገባችሁ አይደለ? ግን እዚህ ጋር መታችሁ እየተመላለሳችሁ እዚህ ጋር ማለት ነው። ከዛ ደግሞ ቴክስት ትጻጻፋለችሁ፣ ትሰዳደባለችሁ፣ ወይም ደግሞ ኤቭሪ የፈለጋችሁትን ማለት ነው። ግን ደግሞ በራሱ ላይ ማለት ነው። እንዴት ነው ግን እንደዚህ ማለት እኔ እንጂ አላውቅም ማለት አብርሃም በዚህ ልክ ነው የሆነ ለመናገር በዚህ ልክ ወርዶ ሚስቱን እንደዚህ እያሰደበ ምናምን እኔ ብዙ ጊዜ ነው የምናገረው ነገር ግን ማንም ሰው ወንዶች ማለት ነው፣ መጀመሪያ እንድታቆልኝ የምፈልገው ከሚስታችሁ ማለት እንዴት ነው፣ ከልጃችሁ በፊት ሚስታችሁን ነው ያገኛችሁት። ገባችሁ እዚህ ጋር ማለት ነው። አብርሃም ሲጀምር ለሩታ ቦታ የለም፣ እሱን እናቃለን። ቦታ ቢኖር ኖርማ ብዙ ጊዜ ስለ ሩታ ቦታ ትሰጥ ነበር፣ ወይም ደግሞ ማንም ሰው እሷን እንዲናገራት አሰጥም ነበረ። ግን ኢቭን እንኳን አንተ ለካ ለሩታ ብለ ወይም ደግሞ ሩታን ማየት ፈልገ አደለም ቤት እየመጣ የነበረው ማለት ነው። አሁን ገባኝ፣ ምክንያቱም ምንድን ነው ያለው ዛሬ ልጄን ስጭኝና ይሄዳለሁ ስላለ ነው እኔ ያ ነገር የገባኝ ማለት ነው። ምክንያቱም ልጁን ነው የሚፈልገው እንጂ ሩታን አይደለም የሚፈልገው። ገባችሁ አይደለ? የሆነን ለመናገር በጣም አይገርማም። ገና አራስ ከአራስ ያልወጣ ልጅ ይዤ ልሂል ልጁን ለእኔ ስጭኝ አላት። አይዩ አሁን ለህርሜ ለሩታ የሚያግዝ መስሏችሁ ነው? ለህርሜላ ነው የሚያግዘው። በቃ ነበኩ አይደለ? ሰሚኝ፣ አለሽ ምንድን ነው እየሆንን ያለ ነው? ስሙት፣ ግልጽ ነው። ላይ አንቺ እስካሁን ዝም ብዬሻለ አይደል? ብዙ አልሰደብሽኝም። አሁን የተናገርኩት ነገር ጉዳይ ለምንድን ነው? አሁን እኔ ስለ እኔ ምናምን አይደለም፣ ከእኔ አልፈሽ ነገር ግን ነው

ሩታ ይችን እንዲነካ እንድትነካው አይፈልግም። ገባችሁ አይደለ? በደንብ ስታዩት ማለት ነው። በቃ የሚያግዘው ለሄርሜላ ነው እንጂ ለሩታ አይደለም። ገባችሁ አይደለ? ስለዚህ እንዴት ነው አብርሃም ሚስቱን በዚህ ልክ ዝቅ እያደረገ፣ በዚህ ልክ ማንም ሰው ተነስቶ እንዲያወራ እንዲናገራት እየፈቀደ እንዴት ነው ማንም ሰው ግቦ መጥቶ ቢገርፋት ቢመታት ራሱ ማለት ነው። ምን ይሰማችኋል? ምንም አይሰማችሁ። ምክንያቱም ባልዮ ቦታ ያልሰጣትን ሚስት ማንም ሰው መጥቶ እንደፈለገ ያደርጋል ማለት ነው። እንደፈለገ ይቀርጻሉ፣ እንደፈለገ ቪዲዮ ይሰራሉ፣ ይሰድቧታል፣ ሩታን ማለት ነው። ገባችሁ አይደለ መጀመሪያ እሱ ነው። ስለዚህ እኔ የሆነ ለመናገር ከዚህ ማለት የአብርሃም ቡችሎች ራሱ እየወጡ ቪዲዮ ቢሰሩ የእነሱ ጥፋት ሳይሆን የአብርሃም ጥፋት ነው ብዬ ነው ማስበው። ምክንያቱም እሱ ነው ማስከበር ያለበት እንጂ እነዛ አደለው እንትን ሚሏት ገባችሁ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 ሲጀምር ማለት ነው እሩታ እኮ ማለት ነው ያንቺን ስም የምታነሰው፣ አንደኛ ሳትታመሚ ታመሚያለሁ ብለሽ ተኝተሽ ነበረ። እሱን ሁሉም ሰው ያውቃል ማለት ነው። ገባሽ አይደለ? እኔ አስር ጊዜ ማለት ነው እኔ እናንተ ፍቅር ስትሆኑ እኮ ከህይወታችሁ ወጣሁኝ። አብርሽን አሳልፌ የሰጠሁሽ እኮ እንድታፈቅሪ ወይም ደግሞ እንድታከብሪ ነው። ሲጀመር ሰው ስለ ክብር የሚያውቅ ሰው ነው ስለ ክብር የሚያወራው ሲጀመር ማለት ነው። ገባቸው አይደለ? ስለዚህ ስለ ክብር አታውሩ መጀመሪያ። ነገር ግን እዚህ ጋር አይታችሁ ከሆነ ሩታና አብሪሽ ፍቅር ላይ ሲሆኑ ወይም ደግሞ መኪና ገዝቶ ምናምን ሲሰጣት ማለት ነው እችኛዋ ታማተኛች ከዛስ አብርሃም ሊያያስ ሲሄድ ለውለ ተደግፋ ምናምን እየሳመችው ምናምን ትተኛት ቲድ አባክ እያለች እየለመነች ነበረ። አሁን ግን ደጋግማ በዚህ ሰሞን ግን ቪዲዮ ላይ ምን ትላለች? እናንተ እኮ ደስተኛ ሆናችሁ እንድትኖሩ ነው የተውኩት ምናምን ከሕይወታችሁ ይወጣት እያለች ደጋግማ ታወራለች። እሱን እንትን ለማለት የምታስጨንቂው ትዕግስቱን የምታስጨርሹ አንቺ ነሽ እኮ አይገባሽ። አሁንም ደሞ በኔ ልጅ በቆሜ ካሁን ዲስፔክት ያረክሹ ይበቃል። እንደ አሁን እዚህ ጋር ራሱ ማለት ነው የሆነ ለመናገር እዚህ ጋር ራሱ ቢሆን እዚህ ጋር ራሱ እንደዚህ ስትናገር ማለት ነው ስለ ስለኔ ራሴ ያወራሉ አንቺ አያገባሽም ብሎ አፏን መዝጋት ይችል ነበረ። እሱ ግን ይውት ህፃን ህፃን ልክ እንደ እናቱ እሷ ትቆጣጠራለች። ከሚስቱ ጋር ታሽክ ተረጋጊ። በእግዚአብሔር ሆነች ነው እንደ ህፃን የሚያደረግሽ? ምንም እንደህፃን ያሉንኩ። ህፃን አጠገቤ ያለችው ህፃን ናት አደለ? ህፃን ቤ ብዬ ናት። አዎ ለነገሩ እኮ ከእኔ ታንሳለች ብለህ የለ። አዎ እሷ ህፃን ናች። እንደፈለገች ሩታ ላይ ምላሷን ትወረውራለች። ሩታ ግን ዝም ማለት ስላለባት ህፃን እንደ ህፃን ለምን ያረጋታል። አያችሁ የሚመልሰው መልስ የተናገረችው ሰው እያየኋለሁ። እንደዚህ ግቢ ታዲያ መጠራቱ ለምን አስፈለገ? ለምን ጠራሽ? መውጣት ስለማልችል ነው የጠራኋት እንጂ በወጣማ ኑሮ ምን እንደማደርግ ቅደም ታውቀዋለህ። ግን መውጣት አልፈለግኩም። እኔ እንጃ። በግድም እንዲወጣ አታድርገኝ፣ አትገፋፋኝ። ወይም ወደ ሌላ ነገር ውስጥ ነው የምንገባው። ይሄንን ቴክስት

አይሆኑላችሁም። እስቲ ሩታን ሳትጠሯት፣ ሩታን ሳትለጥፉ፣ ስለ ሩታ አንድ ነገር ሳታወሩ፣ እስቲ አንድ ሳምንት ቪዲዮ ስሩ። እናንተ ስሩ ስሩ። ምን ችግር አለ? ያው የምትሰሩትም እየተሳሳማችሁ ሊሆን ይሆናል። የሰራችውን ስለምታውቅ እኮ አዳምጪኝ፣ ላውራ ሩታ እንደ እሷ እኔ ልጃት የመጣሁት አስገድጃት ነው፣ ለእኔ ብላ ነው የመጣችው አለ

ዛሬ ደግሞ የጠራሁበት አንደኛ አንተ እንድትኖር የፈለጉት ትንሽ ጊዜ ነው የቀረ፣ አደለም፣ ትንሽ ጊዜ ነው የቀረ። ከዛ ጊዜ በኋላ የኔ እናንተ ነገር የሚያበቃለት ጉዳይ ነው። ወደኋላ መመለስ አይጠበቅብንም፣ ያ ነገር የሚመለስ ስለዚህ ለሱ ደግሞ እርግጠኛ ሁኚ፣ ችግር የለብኝም፣ እንደፈለግሽ መሆን ትችያለሽ ብዬ ነግሬያታለሁ። አልበቃል። አሁን ራሱ በዚህ ቪዲዮ ራሱ መቼ ነው አንተ ለሩታ ግድ ኖሮ የሚያውቀው ማለት ነው? መቼ ነው ለሩታ ክብር ኖሮ የሚያውቀው? ሁሌ ልቤን መታቆስ ይመና። መቼ ነው ሚስትን የምታስከብረው? አንተ ስታስከብር ገባ አደለ? ሚስትን ማንም እንዳይናገረ ስታደርግ፣ ሩታ ደግሞ ጫፍን አንድ ሰው ስለአንተ ስም ጠርቶ እንዳያውራ ነው የምታደርገው ገባ አደለ? ታቃት አለሷል። አረ እንዴ! ስለዚህ አሁን የመጣችኋን ሴት አስበልጠ ከሚስት። ማን እሷ ተነስታ ሩታ ላይ ስታወራ፣ አንተ ደግሞ ለዛች ነው እያገዝክ ያለው። ስለዚህ እንዴት ነው በመጣ ቁጥር ለእኔ የሚሰጠኝ ስም ሌላ ነው? ለምንድነው ልቤ እንደዚህ የምታደርገው? ምናምን መግደድና አለመግደድ ወይም መመልከትና አለመመልከት አይደለም እያወራን ያለ ነው። በጣም ኮ ነው ዲስሪስፔክት። ማን እንደሚደረግ እኮ እያየን ነው። ዲስ ርስፔክትማ ሩታ ስትሰደብ ሩታ ስትጀምር እኮ ሩታ የምትሰደበውን ነገር ነው እየሰራችው ያላችሁት፣ አደል እንዴ? ሁሌ መተ ስትለምናት እግሯ ላይ እያስወደቅ ሰው እየላቅ ሩታ ልክ እምቢ እንደምትል ሩታ ልክ መጥፎ ሴት እንደሆነች መታ፣ ምን በቃ እሷን ለማናደድና ከእሷ አፍ መጥፎ ነገር ወጥቶ ለማሰደብ ነው እየመጣችሁ ሁላችሁ የምትቀርጿት። ዲስ ርስፔክትማ አንተ እኮ ሩታ የምታደርጋት ምታስደርጋትም ምታደርጋትም ከነ ኩታኩት እንዳለ ማለት ነው። አጠቃላይ እንዴት ነው እሷ? አንተ ዲስሪስፔክት የምታደርገው ግን አንተ ክብር ስትሰጣት እሷን ክብር ትሰጣለች ሰው። ይሄ ነው አለቅ። አልገባኝም ይሄ ነገር አንተን የተሰማ ማለት አንተ እኮ በጣም ብዙ ነገር ያደረግ ሰው ነህ፣ ላስታውስህ እንዴ እኮ ሩታ በቃ ሽ እኔ ሊገርምህ እንደማይገባ እንድታውቀው ብያለሁ እኮ። ግን ግብሽ ጠርተሽ ይሄንን ነገር ማድረግ እኮ ከዚህ በላይ ያደረግ ሰው እ ነው ሁሉም ነገር ተሆነ። ኤኒዌይስ እሺ፣ ሁሉ የኔ ነገር ነው የኔ ናንተ ነገር የሚቀጥል ነገር ስላልሆነ እዚህ አሁን አንቺ ያለ ነገር ያሰብሽ መጥፎ ነገር ለአንድ ሰዓት ለሁለት ሰዓት ብንከራከር እሷ ደስተኛ ነው። ይበቃል፣ በቃ ለምን እንደሆነ በዚህ ልክ የምታገሳት አየ። እንዴ በጣም ነው የሚሰለቸው፣ በጣም ነው የሚደክመው። ይበቃ እንደዚህ ብዬ አላውቅም። አውቃለሁ ግን ደሞ እኔ እዚህ ጋር ለሁለት ደቂቃ ለቆምኩት በጣም እየጨነቀኝ ነው እንዴ። በቃ እንዴ በራሷ ቤት እንዴት ነው አይመለከትም። ከመጨነቅ አልፈለኩም። እንዴት ነው ስራ አይበቃም ሰራሽ ነው። እሺ እሱንም ይዩት። ልክ እሷ የተናገረችው ትክክል እንደሆነ አንገቱን ደፍቶ ጸጥ ጸጥ። ምክንያቱም ውሽሚቷ የምትናገረው ትክክል ነው። ሚስቱ ዲስሪስፔክት መሆን አለባት ግን እኔን ለምንድን ነው ዲስሪስፔክት የምታደርግኝ ብሎ ያወራል ማለት ነው። ይገባችሁ አደለ? ይሄ ነው። ይዩት። ያችኛው ስትናገር ይዩት። ስት ጸጥ አይገባም። ልክ ያዘነ ምስኪን

ሁሉ ነገር እንትን እንዳልሽ ያለሽው፣ ቆይ አሁን ነው። ሰላም ሰጣችኋት? ሰላም ሰላም፣ ነው ሰላም እንድትሰጥ የምጠይቋት አራስ ሆና እንኳን አንድ ቀን እንድትተኛ እየከለከላችኋት፣ ልጅ እንዴት ነው ሰላም እንድትሰጣችሁ እናንተ ራሳችሁ ሰላም አንስታችሁ ሰላም ስጭኝ የምትሏት ምን አይነት ነገር ነው ምን አይነት ነገር ነው የምታወሩት? ሲጀመር አትመጣም እንጂ እንግዲህ ዛሬ ስለፈለግኩ ነው እንጂ እኮ ቆይ የጠራሁ ማን እንድትመጣ ፈቀደልን? ሩታ የስልክሽን እኳኳነ ኪሱ ላይ ከጥቷል እዚህ ቤት ይዞብሽ ሊሄድ ነው መሰለኝ። ድረስ እኔ እንድትመጣ አልፈቅድልኝም። አይከዚህ ሰወጣ ግን በፈለግከው ታይም በፈለግከው ጊዜ እንደፈለግ ስትፈልግ ጠዋት አንድ ሰዓት ጠዋት ከጠዋት አስራ ሁለት ሰዓት መጥተህ ከምሽቱ አስራ ሁለት ሰዓት ሜ ይችላለን ልጅህን እያገኘል ስጀመር አንድ ነገር ስነግርሽ ማለት ነው ሩታ፣ ትክትሽ እያሰብኩ መምጣት እየከበደኝን ያለው አሁን ቢሆንአልፈልግምእኔበጣምአልፈልግምእኔዛሬዛሬ ነው። ወር ሙሉ አልቀሳ ተሰቃይታ ማንም ሰው ከጎና የነበረ ሰው አሁን ከወለደች በኋላ ልጄን ልሂድ። ችግር የለውም። የትኛው ደፋር ከፍታው እንጂ የትኛው ደፋር ደፋር ብትሆነ የዓለም ደፋር ራሱ እንደዚህ አይደፍርም እንኳን አብርሽ ማለት ነው የትኛው የትኛው የትኛው የደፈረ አባት ነው የትኛው ጀግና ጅንን ያለ ጀግና አባት ነው እንደውም ጀግና ተውት ከዓለማችን አንደኛ የትኛው ጀግና ነው አራስ በወለደች በወር ሳይሆናት ለዛውም ደግሞ እንኳን ሊወስድ ጥያቄ ራሱ የሚያቀረው ምን አይነት ጭንቅላት ጭንቅላት ማይንዳቸውን አያችሁት ምን አይነት ማይንድ እንዳላቸው ምን አይነት የደፈረ ማይንድ ቢኖረው ነው አራስ ልጅ ይዤ ልሄድ ስጭኝ የሚለው? እንኳን አሁን አደለም፣ አስራ ስምንት ዓመት ሲሞላ ድረስ በፍርድ ቤት ራሱ ብትካሰስ ማለት ነው እናት ጋ ነው የሚሆነው ልጅ። አታቅም እንደ ይሄንን አታቅም። ኢትዮጵያ ውስጥ እኮ ነው ያለው የኢትዮጵያ ህግ። ተማሩ፣ ህግ ማታውቁ ከሆነ ስለ ህግ ተማሩ፣ ምክንያቱም ስለሚጠቅማችሁ። ኢትዮጵያ ውስጥ እያንዳንድሽ ኢትዮጵያ ውስጥ እስካለን ድረስ ስለ ኢትዮጵያ ህግ ማወቅ አለብን። ገባችሁ አደለ? ስለዚህ ልጅን ስጭኝና ይዤ ልሄድ ታው እንጂ

ስለዚህ መሆን ስለማውቅ ይሄን አላስደነቀኝም። ክብሬን ማቅ ሰው ስለሆንኩኝ ማለት ነው። ቤተሰብ ሰማችሁት? ክብሬን ስለማውቀው ክብሬን የማውቀው ሰው ስለሆንኩኝ። የትኛው ክብር ነው የምታወሪው? ስለ የትኛው ክብር ባለትዳር ወንድ ስለወሰሹ ክብር? ከወንድም ከማታውቂው ወንድ ጋር ስለምትሳሳሚው ክብር? ወንድሜ ነው ስለመወዱ፣ ስለማፈቅረው ማፈቅረው የሚለው እስካሁን ካፍሻ አልወጣም። የመወዱ ወንድሜ ነው ባልሽ ግንባሩን ምኑን ምኑን እየሳምሽ እየተላላሽ ለምትይ ክብር፣ ለየትኛው ክብር፣ ለየትኛው ሴትነት ክብርሽ ነው የምታወሪ? አፋልኝ ብለሽ ሞልተሽ ታወሪያለሽ። ክብር አላለች ጠራሽ። እንደዚህ ከሆነ ችግር የለውም አ እንዳለብኝ ነገር ትክክል አይደሉም። በቃ የሰውን ስህተት ብቻ ለምን ይታይቃል? አያችሁት? ሩታ የምታወራው ትክክል አይደለም፣ ያቺ ግን የምታወራው ትክክል ነው። የእውነት እውነት ቢሆን እዚህ ጋር ስትፍረዱ ማለት ነው ሁለቱን። አንቺስ ለምን እንደዚህ ጻፍሽ? አንቺስ ለምን እንደዚህ ጻፍሽ ነበረ የሚለው ለእውነት ቢቆም ለሁለቱም ማለት ነው ግን ሩታን ዝቅ አድርጎ ያችን ነው ከፍ ያደረገው። ስለዚህ እንዴት ነው ለዚህኛው ክብር እንዲሰጥ የምታወሩት ማለት ነው? ምናምን ምናምን እንችላለን ገባ እንጨቃጨቅ፣ ግን ከኔ አልፋ አንዲት ሰው እኔ ከሱ አልፌ ጉዳይ ከሷ ጋር ስለሆነ ከሷ ጋር ነው የማወራው። ከሱ አልፌ ግን አንዲት ሰው የተናገርኩት እኔ ስትነኪ ከኋላ ያለው ሰው እየነካሽ አይመስልሽም?

እንዳትናገረት ምንም ነገር ትበልሽ፣ ቆይ አንዴ አዳምጪኝ። ምንም ነገር ትበልሽ፣ ትስደብሽም፣ የፈለገ ነገር ትበልሽ፣ ምንም አይነት ነገር እንዳትናገረት። የሰማሽኝ? ለምን የምትፈልጊ በቃ አትናገርሽም። አንተ ፈልገ ተናገር፣ አንተ ራስ ፈልገ ተናገር። ሰው ስለፈለገ ነገር አታድርግ፣ ሰው ስላለ ነገር አታውራ። ገባ ሰውዬ። ይህንን የፈለግሽው ብሎ ይነግራታል፣ ይጠይቃታል። ልሩታን ማለት ነው። ከነገራት በኋላ ራስ ፈልገ ከጭንቅላት አምንጭና ተናገር እስቲ አብርሃም ለሚስት እስቲ ቆመ አንድ ቀን ሁሌ በሴት በኩል ሴት ታመጣለ። ከዛ ደግሞ ለሩታ ወገን ሳይሆን የምትሆንም በነዛ ሴቶች ወገን ትሆነ፣ ከሩታ ጋር ትጣላለ። ሁሌ ማለት ነው። ሁ ትናጎት ሽ ሆነ ማለት ነው።

ይበቃሽ። እባክሽ አስር ጊዜ ዝም ብለሽ እሱን አታውሪ። የማይመለከትሽ ነገር ውስጥ ዝም ብለሽ ጠልቅ። አደለም የህዝብም ጭምር ነው። አይገባም። የስራሽ ውጤት ነው። ሲቀጥል ደግሞ ማለት ነው

ስደት ሊሄዱ ነው እኮ፣ አልቀረም እኮ አብርሃም፣ ተያይዞ ሊሄዱ ነው መሰለኝ። አሁ እንደዛ ነገር ነው፣ ሩታን እያስፈራራ ያለው ወይም ደግሞ አብሮ ሲላላሱ ምናምን ቪዲዮ ለመልቀቅ ነው። ሌላ ምንም አዲስ ነገር የለም፣ የተለመደ ነው እኮ። አንተ እንኳን ስንት ነገር ስታደርገ ይጸጥተኛል ብላ ማለት። አብርሻ፣ አሁን እዚህ ቤት መጥቼ ይሄ ሁሉ ነገር ስትናገር በቃ ለአንተም ብዬ ነው እዚህ ጋር አቁምኩት፣ ግን ከዚህ በኋላ ሩታ፣ እየሰማሽኝ ነው። ከህይወታችን ውጡ ብለሻል፣ እንወጣልሻለን። ህይወትሽ ጋር እንመለስም፣ በህይወታችንም አንቺ እንዳትገቢ ሰምንሻ በጣም አበዛሽው በጣም አንቺ ታለሽ መናገር የምትችይው በነገርሽ ላይ ስለዚህ ይበቃሻል ምን ልታመጭኝ ምን ልታመጭኝ

ይሄ ነገር ይፈጥራል ብዬ አላሰብኩም። ብሽ በቃ ተረጋጋ። እኔ ሰላም ምን ነው የምፈልገው፣ በቃ